18 ከአራት ላይ ከሌሎች ብረታ ብረቶች ጋር ከመቀላቀሉ የተነሳ ከለሩን ቀይሮ እስከ መስራትም የተደረሰበት ሁኔታ አለ ለምሳሌ ነጭ ወርቅ ብላችሁ የምንጠራው ወርቅ 18 ከአራት ነው እንዳትሸወዱ በተለይ ይሄ ለፕሮሚስ የሚደረገው ነጭ ወርቅ የሚባለው 18 ከአራት ነው ከ18 ከአራት በላይ ያሉት ወርቆች ከለራቸው ብዙ ጊዜ ቢጫ ወይም ደግሞ ብርቱካናማ ከለር ነው ያላቸው። እንጃ ወደ ነጭነት ወይም ደግሞ ወደ ሮዝነት አይቀየሩም። ከ18 ካራት ግን በልዩነት ማለት ነው። ይህ ባህሪው ነው የነገርኳቸው ያሉት ወደ ሮዝ ከለር ይቀየራል። በሌላ ቪዲዮ እሰራላችኋለሁ ስለ ሮዝ ወርቆች አይነቶቻቸው ማለት ነው እና ነጭ ወርቅም የሚባለው ባለ 18 ካራት መሆኑን ልብ በሉ ፕላስ